የስዳዚጋእዳዳውሰላም ሰላም ሰላም፣ ውድ እና ውድ የዩቲዩብ ተከታታዮች እንዴት ናችሁ? አማን ነው። እኛ በጣም ደህና ነን። እንግዲህ ዛሬ በአዲስ ዩቲዩብ አካውንት መጥቼላችኋለሁ። አብዛኞቻችሁ የምታቁኝ በዮሀንስ ፊልምስ በቲክቶክ ነው የምታቁኝ። እንግዲህ ዛሬ በቃ ወደ ዩቲዩብ አሪፍ ነገሮችን አሪፍ ኮንተንቶችን ይዤ መጥቻለሁ። እንግዲህ ማይ ፋሚሊዎቼ እየገባችሁ ሰብስክራይብ እንደምታደርጉኝ አልጠራጠረም። እየገባችሁላችሁም አበረታቱኝ። እንግዲህ ዛሬ ምንድን ነው የመጣሁበት ዋነኛና ዋነኛ አላማዬ ቲክቶክ ላይ ሳርዬ ማለች ፍዬ አለች። እና ፍዬ ከኔ ጋር ብዙ ሰዓት ቆይታለች ቲክቶክ ላይ ሳርዬም እንደዛው። እና እና ሳርዬ ደግሞ ፍዬን እንደሙዳት ምናምን ታውቃለች። እና ፊ በቃ ለመንገር ምናምን ነገር በጣም እኔ ፈራ ታውቃላችሁ። እና ይሄንን ቀመር የቀመረችልኝ ሳሪታ ናት። ለምን እንደዚህ አናደርግም ብላኝ የሳሪታን ቀመር ይዘን ወደ ፊዮሪ ወደ ቪዲዮ መታናል ማለት ነው። ምንድን ነው ቀመራችን? ፊን እንደውልላታለን፣ ትመጣለች። ከዛ በቃ ለእኔ ያላትን አመለካከት እንዴት ለማወቅ ስንል ፊዬ ከኔ ጋር በጣም ነገሮች እንታረጋለች ማለት ነው። ደግሞ እንዳታበዥ ምን አይነት እንዳላት ስሜት እናውቃለን ማለት ነው። እስኪ እና ግራ ስለገባኝ ነው ማለት መናገር በጣም እንደዚህ ያስፈራል። ለሴቶች ማርያም ቀላል ነበር የሚመስለኝ እና ፊዬን ዛሬ በቃ እንደውልላትና ሳርዬ። በቃ ከኔ ጋር ምናምን ነገር ያላትን ነገር ምናምን ነገር በቃ ማይሆኑን ነገሮችን ታደርጋለች። እንዴት ነው ለእኔ ያላት አመለካከት፣ ለእኔ ያላት ስሜቱ እንዴት ነው የሚለውን ከፊዬ በኩል እናየዋለን ማለት ነው። እና ሳርዬ ደግሞ እንዳታበዥ፣ ሳታበዥ ነው። እሺ፣ እንትን ማለት ያለብሽ ጓደኛ እንደሆነ እኮ ታውቃለች። ሞክራለሁ። እና ማለት ሳሪታ ማይሆን ነገሮች ነው የምታደርገው ማለት የፍቅር ስራዎችን ነው። ከዚህ በፊት ያው የቲክቶክ ስራዎችን ነው የምንሰራው። በቲክቶክ ስራዎች መካከል ሌላ ነገሮችን አናገርም። ስራና ስራ ነው የሚያገናኝ ስራ ነው የምንሰራው። ገባችሁ? እና እሷን በቃ አሁን ግን ለእሷ ስትል ያው ሳሪም ለእኔ ነው ለእኔ ብላ ነው። እና ከሳሪ በኩል አሁን ከፊ በኩል ያለውን ነገር ለማየት እንግዲህ ጓጉቻ አለውኝ። እኔ በጣም ጓጉች። እኔ እየጠበኩኝ ያለሁት እና አሁን

ምን ይደብራል! ለኔ ስንት ነገር አስቤ ተዘጋጅቼ የመጣሁት ከዛሬ ውጪ አልሰማህም። ተናደኩኝ። ነገር እስኪ አዲስ ቁጥርም ስለሆነ ነው፣ ቁጥር ነው። ሄሎ ፊዮሪ፣ አቤት፣ ሰላም ነው? አለን ሰብሪ፣ አለን የት ሆነሽ ነው? ወደ ሥራ እየወጣሁ ፈልጌሽ ነበር፣ በእናትሽ፣ አንድ ሁለት ደቂቃ፣ ሰፈር ነኝ፣ እዚህ ሰፈር ና

በቃ ይህን ነገር ስታመጭልኝ እራሱ እንዴት ደስ እንዳለኝ፣ ማርያምን እኮ ቢያሳዘንከኝ፣ በቃ ማውራት ራሱ እኮ ጠፈኝ። በቃ እሷ ጋር ሲል ምናምን ነገር እንዴት ምናምን እና ምን ሄደን ብድግ እናርጋት ግን ስትመጣ ልክ እስከ አስተያየት እንዲህ ደግሞ እንደዚህ ምናምን ነገር ቀስ እያልሽ ምናምን ነገር ቀስ አድርጊ። እንግዲህ ቆይታ ብናለች ምንም ማድረግ አይችልም። ግን እኔ በጣም እየጨነቀኝ ነው። ማርያምን እሷ ማየቱ እራሱ በቃ እያስፈራኝ ነው እንደሱ በቃ ሴት በነገራችን ላይ እንደሷ ወድጃ ናቀ ያስታውቀባለን እኮ ገርሞኛል እኮ። እንዲህ ስትሆን አላውቅም። ያ አይ ፍቅር በነገራችን ላይ ከልብ አፍቃሪ እኔ ብቻ ነኝ ማለት ነው። የምታገኝ ሴት ልጅ የታደለች ናት ማለት ነው። የምር እሷን በጣም ኧረ መጣች እንደማላገኝ ያውቃል ልቤ። ለእኔ እንደማት ሆነኝ ተረርቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ። ሰላም የጠራሽማሪ ማለቴ ፍቅረኛ አስተወቀኝ እያለች ምናምን ነገር ማለት አንቺን ቲክቶክ ላይ ምናምን ነገር በአብዛኛ ጊዜ ስለምታይ ስለነበረ በአካል መታወቅ እፈልጋለሁ ምናምናለች። እኔ ደግሞ ይዣት መጣሁ እና እሷ ደግሞ ያለችኝ ነገሮችን ሁሉ ማንኛውም ነገሮችን ደግሞ ለማድረግ ዝግጁ ነኝ። እዛ ነው እና በስልክ መናገራችሁልም ነበር በስልክ መናገሩ ምንም እንትና አስፈልጋለሁ። እኔንም ጠራሽ በአካል ማየት ስለፈለገች በአካል እንድታያት አደረገ። እኔ እኮ ነግሬ ካለው አይደል፣ እንደ ወደ ስራ እየሄድኩ ነው ብዬሽ ካለው። ስለዚህ እሷን ለማስታወቅ እዚህ ድረስ መምጣት ነበረብኝ አይደል? ምን ችግር አለው? ለእኔ ቢያንስ አምስት ደቂቃ ምናምን ያሰጭኝ እንዴ? ምን ችግር አለው? ለአንተ አይደለም ለእሷ መስጠት አልፈለገም። ደግሞ ማለች እቺ ፈቅረኝ አይነት ምን ነው ሲጀምር እኔ ለዚህ ድረስ መጥረት አልነበረ። ከማንቺ ደሞ እንዴት እንዴት ነው የምትለጠጠፊው? ይበላችሁ። ዞር በይ ቢሆን ክብር ሊኖርሽ ነው ሰው ልጅ ያመጣት ማ ፋሚሊ ናት። የቲክቶክ አብራኝ ምሳራ ጓደኛ ናት። እንደዚህ አይደረግም። እሺ እንጃን ገደል ግቦ። እሺ አንተ የምትሆን የራስህ ጉድ ነው። ከማሽ እንደ ነይ እንጂ ነይ እንጂ፣ እንደሱ አይደለም። ፌሪ ምን ሆነሽ ነው? እንደሱ አይደለም። ተረጋጊ፣ እንዴ ተረጋጊ። ጆ የራስህ ጉዳይ እኮ። ተረጋግተሽ አውሪኝ እንደ ተረጋግተሽ። የምፈልገው ነገር አንድ ነገር አለ። ለዛ ነው ገባሻ እኮ ነ አንዴ ራሽን እንደ ሪላክስ አድርጊ እንጂ ምን ሆነሽ ነው? እንደዚህ የምትቆጪው ከፋሽ? እንደ የኔ ችግር ነው ያን እንጂ አረ ነው ምንድን ፊ ምን ሆንሽ ነው? ተረጋግ እንጂ እንደዚህ ማ አትቆጪ። ነው ነው የራስ ጉዳይ ነው። ከዚህ በኋላ ድጋሚ

ምንድን ነው ያደረግነው? እኔ አላቅም። ወይኔ፣ በማርያም ኧረ፣ የማይሆን ነገር ነው። በመድሃኒዓለም አንቺ እኮ ነሽ። ምን ምን ሰራት ፊ